ሀይሚና ፍጼ ይዘውት በመጡን ነገር ብሩክ በዚህ ልክ እንዴት ተናዶ ጥሏቸው ሄደ? ለምን ጥሏቸው ሄደ በሚለው እውነቱን ዛሬ እንግዲህ በሀይሚና በቦራ ነው የመጣሁት። እንግዲህ ትናንትና ብዙዎቻችን ደንግጠናል። እውነት ለመናገር እኔ ራሱ በጣም ነው የደነገጥኩት። ቪዲዮውን አሳልፊ አይቼ ነው የተመለስኩት፣ እና ቢሆንም ግን ቦራ ለምን ሀይሚን ጥለዋት ሄደ ሀይሚዬ። ናፈቀኝ ሳላቅፈው ጥሎኝ ሄድ ብላ እንግዲህ ተጸጽታለሽ ማለት ነው። ቦራም እንግዲህ ጥሏት የሄደበት ጥሏቹ የሄደበት ምክንያት የራሱ ይኖራል ማለት ነው። ስለዚህ ነው ማብራሪያ መስጠት የፈለኩት ማለት ነው። ትናንትኔ ደንግጬ የምር ማውራት ራሱ በቃ በጣም ነው የከበደኝ። ምክንያቱም እኔ አልጠበኩም እንደዛ ማለት ነው። ማለት ሀይሚ ከሀዋሳ ስትመጣ በእርግጥ የሆነ እንዴት ነው ኮሽታ ሊኖር ይችላል ግን እንደዚህ ከባድ ይሆናል ብዬ አልጠበኩም የነበረና ለማንኛውም እስቲ ስለ እውነቱ የራሴን ሀሳብ ስለ ትናንት ነው ቪዲዮ ለማብራራት ነው የመጣው። እንዲሁም ደግሞ ብዙ ነገርም እያየን ስለሆነ፣ ሰላም ሰላም፣ ቤተሰብ እንዴት ናቸዋለሁ ሰላማችሁ ይዛ በያላችሁበት እያልኩኝ ወዴ ጨረቃ ቤተሰቦች እንዲሁም ቻናሌ ቤተሰቦች እንኳን ዳና መጣችሁ ወደ ቻናሌ። ቪዲዮን ስት ጀምሮ በላይክ ጀምሮ ሰብስክራይብ አድርጉ። እንግዲህ መልካምነት ለራስ ነውና ቅንነት ለራስ ነው። ላይክ አድርጋችሁ ቪዲዮን ለማየት ማክሮ ማለት ነው እና የመጣሁት እንግዲህ ቦራ ለምን ሀይሚን ጥሏት ሄደ ተብሎ እንግዲህ ደግሞ እየተወቀሰና እየተጨፈጨፈ ነው ማለት ነው፣ ተጀምሯል ብሩክ እንግዲህ ያደረገበት ምክንያት እኔ ሀይሚንና ብሩክን በማቃቸው በመወዳቸው የእነሱን ሁኔታ በምረዳቸው ልክ ለማስቀመጥ ነው የመጣሁት ማለት ቡራ ለምን ጥሏት ሄደ የሚለውንና ሀይሚ ደግሞ ትናንት በዚህ ሁኔታ ለምን መጣች የሚለውን የሁለቱን ነው እንግዲህ እንትና ሀሳብ ለመናገር የመጣሁት ማለት ነው። ስጀምር ከሀይሚ ልጀምር ከሀይሚና ከፍፄ ማለት ነው። ይሄን ነገር ማለት ሀይሚ በጣም ቡራ እንደናፈቃት አይደለም እንኳን እነሱ ሁለታቸው እኛ ራሱ በጣም የምር ናፍቀውን ነበርና፣ ሀይሚ እንግዲህ የምር ባልጠበቀችው መንገድ ነው እንደዚህ የተከሰተውና፣ እንደውም እኮ አይታችኋት ከሆነ መጀመሪያ ሰርፕራይዝ እናድርገው ወይም ከዛ ትንሽ እንትን እንበለው ብላ ነበር እንግዲህ ፍፄ ደግሞ ከደስታ ወደ ፋት ሳይሆን ከማስከፋት ወደ ደስታ ቢሆን ይሻላል ብሎ መርጦ፣ ይሄ ነገር ደግሞ ብሩክ እንግዲህ ሲናፍቃት በቆየ ልቡ ያልጠበቀው ነገር ስለገጠመው ጥሏቸው ሂደዋል ማለት ነው። ጥሎት የሄደበትን ምክንያት ደግሞ እዚህ ላይ ያዝ አድርጌ ልናገር ማለት ነው። ሀይሚና ብሩክ ፕራንክ ሲደራረጉ ወይም ሀይሚ ፕራንክ ስታደርገውን ብሩክ ማለት ነው። የአንድ ቀን ከሆነ ወዴው ከነገረችው ብሩክን ሁል ጊዜ አይታችሁት ከሆነ በቃ ይሁን አንቺ የፕራንክ በቃ ሰይጣን አለብሽ ማለት ነው ብሎ ችግር የለውም እኔ ብሎ ያቅፋታል ማለት ነው። ማለት ሰላም ይወርዳል ማለት ነው። የአንድ ቀን ፕራንክ በሚሆን በሚሰሩ ሳታይታችሁ ከሆነ በቃ ይሁን ችግር የለውም ይቅርታ ስትለው አራት ችግር የለውም በቃ ብሎ ወዲው ነው እንትን ሰላም የሚሆኑ ማለት ነው። የሚያቅፋትም ሰላም የሚሆኑ ነገር ግን ትናንትና አንደኛ ከባድ ፕራንክ ነው፣ ሁለተኛ ከፍፄ ጋር ስለሆኑ ሀይሚና ፍፄ ስለነበሩ ብቻዋን ብትሆን የምር ትቷት አይሄድም ብሩክ። ብቻዋን ብትሆን ትቷት አይሄድም። ደግሞም ትቷ የሄደበት ምክንያት ብሩክ ሰሞኑን እየጨለለ ነው አይደል? ያው ስራ ቢሆንም እየጨለለ ስለሆነ ብድሩን ለመወለስ ፈልጎ ነው። በቃ ብሩክ አሁን ትናንትና እንደዛ ባልጠበቀው መንገድ ጨልሏል። ሁለቷ ጨልለውታል። አሁን ብሩክ ያስቀጥላል ማለት ነው፣ ነገሩን ማስቀጠል ወይም ብድሮን መመለስ ፈልጎ ነው ጥሏቸው ሄደ። ለዚህ ነው ጥሏቸው የሄደ። እኔ እንደተረዳሁት እንደዛ ነው እማስበው ማለት ነው። ምክንያቱም ኔቨር ብሩክ ማለት ነው እሱ መኪና ሆኖ ሀይሚ በግሯ እየሄደ ችግረኛ ሆና ጥላት ይሄዳል ብዬ አላስብም። ነገር ግን ስራውን ማስቀጠል ስላለበት ወይም ብድሩ መመለስ ስላለበት ስራም እየሆነ ስራ ስለሆነ እየሰሩ ያሉት ነገሩን ማስቀጠል ስላለበት፣ እንደገና ደግሞ ከፍፄ ጋም ስለነበረች ለዛ ነው ጥላት ይሄደ ብዬ አስባለሁ። እና በእርግጥ ሀይሚ ያሳዝነኛለች፣ የምር ምትሆነው ነው ያጣችሁና፣ አልጠበቀችም እንደዛ። መጀመሪያ ራሱ ስታዋ አይታችኋታል። በቃ እንደ ሁልጊዜው ክርር ያለ ምናምን ሳይሆን ሀሳቡ ራሱ እንዴት እናደርግ እያለች ጨንቋት ነበረ እና የው ፍፄ እንግዲህ በቃ እንደዚህ ይሆናል ብሎ ይሄንን የተመታ ሀሳብ አመጣ። ባልተጠበቀው መንገድ ነው እንግዲህ ጥሏችሁ ሄደ። ስለዚህ ዛሬ ብሩክ እንዴት ነው ይመጣል ማለት ነው። እና እኔ እንደዚህ ነው የተረዳሁት። ሀይሚ ግን በጣም ናፍቆኝ ነበረ ሳላቅፈው አንዴ ብቻ ነው ያቀፍኩት፣ ስትል ፍጼ ራሱ እየሳቀ ነበረ እና በጣም ናፍቆኝ ነበረ፣ እኔ ባልጠበቅኩት መንገድ ሰርፕራይዝም ተበላሸ ብላለች። ምን ሆንሽብኝ ብሎ ነው ሸር ያደረገው። ብሩክን አይታችሁት ከሆነ ደንግጧል። የምር ያስደነግጣል። ቪዲዮ እንትኑ ፕራንኩ በጣም ከባድ ነው። ሀይሚ ተዘርፋለች ብቻ ሳይሆን ብዙ ነገር ሁናለች ሲባል ያኔ ምንደረሰባት ወይኔ፣ ብሩኬ በጣም ነው የጠና የደነገጠው። ብሩክና እንግዲህ ሀይሚ ደግሞ የስራ ሰው ናት፣ ታውቃላችሁና ሰርግ ልተድ እንኳን ሁለት ቪዲዮ ሰርታ ነው የሄደችው። ስለዚህ ስትመጣ ደግሞ ትንሽ አስደንግጠን ሰርፕራይስ እናደርገው ብላ ነበር፣ ግን ብሩክ እንግዲህ ሀይሚን ሲጠብቅበት ከነበረው ከሀይሚ ፍቅር አንጻር እንዴት ናፍቃት እንደነበረው ሲደወልለት እንኳን መኪና ውስጥ ቁጭ ብዬ ቸኮሌት እየበላሁ ነው ሲል ስቅ ያለውና እንደነበረው ማለት ነውና ምክንያቱም ብሩክ ያለ ሀይሚም የምሬ ነው የምላችሁ፣ መቼም የፈለገ ነገር ቢሆን ደስተኛ ይሆናል ብዬ አላስብም። ሀይሚም ያለ ብሩክ ማለት ነው። ሀይሚ እንኳን በግልጽ እየተናገረች ነው። እኔ ደስተኛ ሙሉ የሚሆን ከአንተ ጋር ስሆን ነው ብላለችና ስለዚህ የእኔ ሀሳብ የትናንቱ ቪዲዮ እንደዛ ነው የተረዳሁት ነገሩ ቢያስደነግጥም የምር ቢያስደነግጥም በቃ እንደ አክሲደንት ቁጠሩት። የትናንቱም ማለት ነው ብሩክ ባልጠበቀው መንገድ ነው ሀይሚና ፍጽ የመጡበት። እነሱ ራሱ ባልጠበቁት መንገድ ጥሏቸው ሲሄድ በቃ ሁለቱም ጋር ነው ችግሩ። እንትን ማለት ጉዳቱ ያለ ብሩክም ደንግጦ ነው ሀይሚ ደግሞ በቃ ባልጠበቀችው መንገድ ነገሩን ፍራንክ ነው ላት ነግረው ነገሩ ይቀላል ብላ ነበርና እንደዚህ ይደነግጣል ይናደዳል ብላ አላሰበችም። ግን ደግሞ ቦራ ከፍጼጋም ስለሆነች ስለተናደደ ነገሩን ማስቀጠል ስለፈለገ ይመስለኛል እና ስለዚህ ሀይሚ ዛ በመጣችሁ እንግዲህ እሱም ዛሬ ሊመልስ ይችላል። ብቻ ግን ስራ ስለሆነ እየሰሩ ያሉት እስከ መችስ ነው ፈርተው እንደዚህ ማለት ተመልካች በጣም እንደዚህ በጣም ብዙ ነገር አሁን ትንሽዬ ኮሽታ ሲነሳ በቃ ቦራን መዘግዘግ ትንሽዬ ኮሽታ ሲነሳ ሀይሚን መዘግዘግ እንዴ! በቃ የፎቶቸው ስለተዘገዘቀ እነሱ ምንም አይሆኑም። መስራት ካለባቸው ኮ መስራት ነው። መቼም የምር ነው ምላቸው። የአንዳንድ ቀን ፕራንክ ከሆነ ይስሩ፣ ችግር የለውም። እንዴ አንድ ገበሬ እኮ ካልዘራ ካላዘመረ እንዴት ነው አዝመራ ሊያገኝ የሚችለው? ቁጭ ብሎ ከቤት አሁን አዝመረው ራሱ እንትን ብሎ ይመጣል እንዴ? አይሆንም። ስለዚህ መስራት አለባቸው። የአንዳንድ ቀን ፕራንክ ችግር ያለውም ሀይሚን ታውቃታላችሁ፣ ለስራ ወደ ኋላ አትልም፣ የስራ ሰው ናት። የፈለገ ታይሟን አጠባባ ነው ቪዲዮ ምሰረው እና ስለዚህ ቡራም ደግሞ ለማስቀጠል ፈልጎ ይመስለኛል፣ እንደዛ አረገው እንጂ እንኳን እንደዚህ ናፍቀው ሰንብታ ሀይሚ ብቻዋን ብትሆን ይብን ለማስቀጠል እንኳን ቢፈልግ ጥሏት አይሄድም የነበር። ጭራሽ እንደውም እሱ መኪና ይዞ እነሱ በግራቸው ሆነው ጥሏቸው ይሄዳል የሚል ኧረ አይ አይሆንም ማለት ነው። እውነት ቢሆን ይሄ ትክክል አይደለም፣ ጥሎ መሄዱ ማለት ነው። እሱ ለፕራንክ ለማስቀጠል

ጥልዋ መሄድ አለበት ብዬ አላስብም። የፈለገ ቢናደድ ማለት ነው። ምክንያቱም እነሱ እግረኛ ናቸው፣ እሱ መኪና ይዞ ማለት ነው። እና ግን ማስቀጠል ስለፈለገ ብቻ ነው። እኔ የማስበው ቦራ በማቀው በሱ ባለው፣ በሱ ማንነት፣ በሱ ሁኔታ በማቀው በቃ ማስቀጠል ፈልጎ ነው። እና ደግሞ ከፍፄ ጋር ስለሆኑ ስለተናደደ ያው ይጠብቃቸዋል እኮ ቪዲዮ ሲያልቅ ማለት ነው። ጠብቆም ጓም ሊልባቸው ይችላል እና እንደዛ ነው የማስበው። ኒወይ ስራ ነው፣ ይህ ስሩ ችግር የለውም የአንድ ቀን ፕራንክ ይህ ስሩ። ብዙዎቹ በጣም ነው የሚሰሩት። ከዚህ በላይ ሲውል ሲያድር ብቻ ነው ብሩክም የሚጎዳ ሀይሚም የምትጎዳ እንጂ የአንድ ቀን ምንም ችግር የለውም። ሲቀጥል ደግሞ በየተራ በየተራ ፎቶ የምዘቀዝቁ እኔ ማርያምን ነው ምላችሁ፣ እግዚአብሔርን ምን እንደምል አላቅም። እና በጣም በጣም ነው የምናደደው በዚህ ጉዳይ። ለምን መሰላቸው ማለት አንድ ሰው በቪዲዮ ስለተኮራረፈ ኢቪን እንኳን ቢሰዳደቡ አሁን እነሱ በቪዲዮ ኢቪን እንኳን ቢሰዳደቡ የሆነ ነገር ቢባባሉ እንኳን ለምንድን ነው በየተራ የሀይሚን የብሩክ ፎቶ የሚዘቀዘቅ? ማለት እናንተ አሁን ተጨንቃችሁ ሊሆን ይችላል፣ አስባችሁ ሊሆን ይችላል። ለምንድን ነው ይህ አስተሳሰባችን የማይቀየር? ለምንድን ነው እነሱ እኮ ዛሬ ቪዲዮ ሰሩ፣ ነገጧት ደግሞ በደስ በሚል ሁኔታ ታርቀው ይመጣሉ ማለት ነው። ያ ማለት በቃ ስራ ነው እየሰሩት ያለው። ሶ ለምንድን ነው ሀይሚ የሆነ ነገር ስታረግ ፕራንክ ስታረግ የሀይሚ ፎቶ ተዘግዝቃ መረገጥ፣ ቡራ ፕራንክ ሲያደርግ የቡራ ፎቶ ተዘግዝቆ መረገጥ፣ ይሄ ምን የሚባል ነገር ነው? አረ የምሬ ነው የምላቸው። እንዲሁ ከዚህ አስተሳሰብ ብትወጡ የተሻለ ነው። ማለት አድናቂ ናችሁ፣ ደጋፊ ናችሁ። እናንተ አድናቂ ሳትሆን ደጋፊዎች ናችሁ። እና ይሄ ነገር ቢቀር፣ እኔ እንጃ ምን እንደምል አላቅም። በየተራ ፎቶ መዘግዘቅ ምን ይሉታል እንዴ? አሁን ቆይ እንጂ ብሩክ ስንት የተናገረ፣ እኔን የምትወዱኝ ሀይሚን ውደዱልኝ፣ ከቻላች ውደዱልኝ። ብትጠሏት ግን ሀይሚን ጠልታችሁ እኮ ብሯን መውደድ አትችሉም። እውነት ለመናገር ማለት ሁለቱን እንዴት አንድ ላይ ልታዩቸው ትችላላችሁ? አሁን ሀይሚን ጠልታችሁ ብሩክን ብትወዱ ሀይሚ ደስ ይላታል አይላትም? ስለዚህ ለምንድን ነው በየተራ ፎቷችሁን ምዘቀዝቁ ነው?